ወጣቶችን ረጅም ማውራት እንደማይሆን ጠንቅቄ አውቃለሁ። አንደኛውና መሰረታዊ ነገር አሁን ሁዘይፋ ያነሳው መውሲሙን የመጠቀም ጉዳይ አይ ቲንክ አሁን ባለኝ መረጃ በጣም ጥሩ መነቃቃት አለ። እኔ ታይቶም አይታወቅ እንዲህ አዲስ አበባ ላይ ላለፉት በርካታ ዓመታት በጣም ያሸማቅቁ የነበሩ ዳዕዋዎች ቆመው አሁን ደግሞ የሚያበረታቱ አይነት ዳዕዋዎች በዝተው ሰዎች ወደ ቀልባቸው ተመልሰው አልሐምዱሊላህ። እነዚህን ብርቅ የዓመቱ ምርጥ አስር ቀኖች ምርጥ አስር ቀኖች አላህ ሱብሃነሁ ወተዓላ ለባሪያዎቹ እንደ ሀዲያ ያቀረባቸው እና በእነዚህ ቀናቶች የሚሰሩ ስራዎችን አቻ የሌላቸው የሆኑባቸው ቀኖች። ብዙ ሰዎች መስጂድ ላይ ያለው ብዙ ሰዓት መስጂድ ይቀመጣሉ፣ ቁርአን ይቀራሉ፣ ጾሞኞች ናቸው፣ ያፈጥራሉ። ይሄ ደስ የሚል ነገር ነው። እንዲበረታታ ጥሪ ነው። አይ ቲንክ ደጋግሜ እንዳላሰለቻችሁ ፈርቼ ነው። ነገር ግን ትንሽ ለማስታወስ ያህል አንዳንድ ሹብሀት የሚነዙ ነገሮች ካሉ አላ ራእሲ ጾም ላይ ማለት ነው። ይሄ ሁሉ ወጣት መቼም ባለበት አይኖችን ለመሰብሰብ በጣም አስቸጋሪ በሆነበት ከተማ ላይ እንደ ጾም መድኃኒት የለም። ሐቂቃ እንደ ጾም መድሃኒት የለም። ብዙ ነገር የተባለለት ነገር ነው። አንዷን ሀዲስ ብቻ ልንገራችሁ። ረሱል ስለ ላ ስለም ዘንድ አንድ ሰው መጣና መልካም ስራ አላህ የሚወደው መልካም ስራ እንዲያመለክታቸው እንዲያመላክቱት በጠየቃቸው ጊዜ ነ አለይ ከቢስ ሰውም ፈኢነሁ ላ መፊለ ለሃ አሉት። ጾም ላይ ሙጥኝ በል፣ ምክንያቱም ለሱ አምሳያ አቻ የለውም አሉ። ጾም የሚባል ዒባዳ አቻ አምሳያ የለውም። ሁሉም እመቶች ደግሞ የፆሙት ነገር ነው። ያው ረመጣንን እንደምታውቁት ሻ ነው ከማ ኩቲበ ለ ሚን ቀብሊኩም ከእናንተ በስተፊት የነበሩ ሰዎች ላይ በሙሉ ህዝቦች ላይ በሙሉ የተከተበ ነው ብሎ የፆምን ፈጥ ይነግረናል። የፆም ትንሽ ለየት የሚለውን ጾም ሲር በይነላሂ ወበይን ዓብዲሂ ነው። ማንኛውም ኢባዳ ስንሰራ ሰዎች በአንድ ሚሆን በሌላ መንገድ ያውቁብናል። ሀቂቃ አንተ ሰደቃ የምትሰጥ ሰው ከሆን ቢያንስ የምትሰጠው ሰው ያውቃል። አለሰ ከዛልክ ሰላት የምትሰግድ ከሆነ ብቻ አብዛኛው ሰላት የተበረታታውን በመስጂድ ነው በጀማ ነው። ወይም ቤትህም ቢሆን በጀማ ነው ወይ፣ ልጆች ሚስትህላ ብዙ ሰው ያውቀዋል። አማ የኢባዳ ጉዳይ የሲያም ጉዳይ ማን ያውቀዋል? ለኒፋቅ አያመችም አንዳንድ የዋህ ሰዎች ጾመኛ ነኝ እያሉ እያወጁ ያበላሹታል እንጂ አያመችም ለኒፋቅ መለል ማስመሰል አያመችም በቃ ከጾምክ ጾምሃል ነው አላህም ለዛ ነው አሰሙ ሊ ዋአነ አጅዚ ቢሂ ያለው ማለት ነው ስለዚህ አንዳንድ የሚነሱ ነገሮች ካሉ ጾም ሁሌም አለ ባቡር ረያን ይላሉ እንደውም አንዳንድ አሊሞች ባቡርያን የሚገቡት ጾመኞች ናቸው አይደለም የትኞቹ ጾመኞች የትኞቹ ጾመኞች ጀማ ረመን ረመዳን አፍንጫህን ይዘህ ትጾማለህ፣ ወደ ነው ዋጅብ አይደል እንዴ ግዴታ ነው አይደል? እሱ ላይ ምንም ሹብሃ ያለው ሰው የለም። አለመጾም ሚን አርካን ል ኢስላም ማፍረስ ነው። አርካን ል ኢስላም ታፈርሳለህ። እንደ አንተ ጤነኛ ሰው አይደለህ እንዴ አታፈርስም። ስለዚህ የወደደም የጠላ፣ የተሰላቸም፣ የመረቀንም በፍቅር የሚጾምም ሰው ይጾመዋል ረመዳን። አማ የአላህ ታማኝ ባሪያዎች ዓመቱን ሙሉ እየተራቡ ረብ አለሚን ያያቸዋል። ረሱል ስ ላ ሁላችሁ በምታውቁት ሀዲስ ሰኞና ሐሙስን ይጾሙ ነበር አደል? ሰኞና ሐሙስን ዘውትረ ይጾሙ ነበር። ለምንድነው የምትጾመው ብለው በተጠየቁ ጊዜ ለሰኞ የተናገሩትን ታውቃላችሁ። ለሐሙስ የተናገሩትን ታውቃላችሁ። ለሐሙስ የተናገሩት ላይ ያለችዋ ነገር እኔን ተች ታደርገኛለች። ወላሂ እኔ ያው ሳምንታዊ ሪፖርት አለ። ሁሉን በየሰከንዱ ወይም ከመከሰቱን በፊት የሚያውቅ ከመሆኑ ጋር የባሪያዎች ስራ ወደ አላህ ሱብሃነሁ ወተዓላ ይቀርባል፣ አይደለም ዊች ኢዝ ሪፖርት ይቀርባል ማለት ነው። ዊክሊ ኮንቴክስት ማቼ፣ ሐሙስ የዛን ቀን ጾመኛ ሆኜ እንዲያይን ፈለግኩኝ። ጾመኛ በዛ በረሀ ላይ ጾመኛ ምን አይነት ነው? ስዕሉን አምጡት። ምን አይነት ነው ጀማዓ? ጥም ያቃጠለው ረሀብ ያደከመው ሙቀቱ ዲሃይድሬት አድርጎ ጥውልግ ያለ ሰው አይደል? ነው ነው አይደለም። በዛ ሀሌ አላህ እንዲያይን ለማሳዘን እኮ ነው አይደል? አላህን አሳዝኖ ለመገኘት ደክሞ ውልቅልቅ ብሎ አፍ ደርቆ ሰውነት በቃ ድክምክም ብሎ አይኖች ዝዝ ብለው ረሃቡ ጥማቱ በረሃው ላይ ጉልበት አለው። እንደ አዲስ አበባ አይደለም እንደምታውቀው። እንደዛ ሆኜ አላህ እንዲያየኝ ይፈልጋሉ አሉ እዚህ ጾሙን ሁሌም በዚህን እያንጾመው አላህ እንዲያየን መቼ እንፈልጋለን? ለአላህ ብለን ሆዳችንን አንደበታችንን ሌሎችም ከጾም ጋር ያሉ ነገሮችን በሙሉ እንቅ ማድረጋችንን አላህ ምስክር ሊሆንልን ፈልገን እንጾማለን። ጾም ላይ እንድንበረታ አደራ ለማለት ነው። ከዛ ውጪ ሁለት መቶ አርባ ሰዓታት ውስጥ አታፍሩም? እንደ ያጀማ፣ አንዴ ቁራንስ አታከትሙ? ማያከትም ሰው አለ? አንዴ፣ ወላሂ ሼም ነው። ማያከትም ሰው አለ። ግማሽ ያደረሰ ሰው እጃችሁን አውጡ። እስኪ ግማሽ የደረሳችሁ እጃችሁን አውጡ። ያጀማ ዙልሂጃ ከገባ

አንድ የአላህ ኪታብ ያጭፋ በዘጠኝ ቀን አተ አምስት ቀን አለን አለን ኢንሻላህ። አይ ዶንት ኖው አንድ ቀን ከሆኑ ወንድሞች ጋራ ሁለት ተስማምተን ነበር። የላችሁም ያደርን ቀን ማለት ነው። እዚህ ያደራችሁ ሁለት የተስማማን ወንድሞች ከለፋችሁ እንደ አትልፉ አትለፉ። ቃ ቃላችሁን አክብሩ። ሁለት መቶ አርባ ሰዓታት አሉ በእነዚህ አስር ቀናቶች ውስጥ አንድ ጊዜ የአላህ ኪታብን ለማንበብ እና ለመጨረስ መድከም ነውር ነው። በተለይ በወጣቶች ላይ ማለት ኢንሻላህ፣ እንደምታከትሙ ተስፋ አደርጋለሁ። አምስቱ ቀናት ላይ በቀን ስድስት ጁዝ ቁርአን መቅራት ነው። ዜሮ የሆነ ሰው እንኳን እስከ ዛሬ ድረስ፣ ነገ ጀምሮ ስድስት ጁዝ በጣም በተረጋጋ መንፈስ እንሳት ነው ሁለት ሰዓት ነው የሚፈጀው፣ ሁለት ሰዓት። ስለዚህ በሚቀጥሉት አምስት ተከታታይ ቀናት ውስጥ ማክተም ይቻላል። ከዛ ሳላስታውሳችሁ ባልፍ በጣም አግባብ የማይሆነው የአረፋ ቀንን ነው። የአረፋ ቀን እንዳለመታደል ሆኖ በጣም ብዙ ሰው ይጾማል። ኦፍኮርስ እሱ ጥሩ ነገር ነው፣ ግን የት ነው የሚያሳልፈው? በግተራ ልብስ ተራ። ሴቶቹ አይቤና ጎመን፣ ጉራጌና ስልጤዎች ካላችሁ ማለት ነው፣ አይቤና ጎመን ምናምን ፍለጋ ትርምስምስ ምስ ይላሉ። ኸይሮ ያሚ ዱንያ እንደዚህ ይደረጋል። ዋ የዛን ቀን ብልሆቹ ቢያንስ ቢያንስ ከአሶር በኋላ ኢዕቲካፍ ይገባሉ። ኺትማ ያደርጋሉ። የኺትማ ዱዓ አላቸው። የእለቱ ዱዓ አላቸው። ከማን ጋር ይመሳሰላሉ? ዐረፋ ከቆሙት ጉጃጆች ጋር ይመሳሰላሉ። ነገሩ የልብ ነው። ያ ጀማዓ ሁሉም በልቡ ነው ወደ ሰማይ የሚወጣው። መቼም ተሳፍሮ ሐረምም የሚሄድ አለ ልቡ ወደ ሰማይ የማይወጣ ማለት ነው። እዚህ የቀረ ያለ በተለያዩ ዑዝሮች፣ ገንዘብ የሌለው እድል ያልገጠመው የተለያዩ ምክንያቶች የቀረ ያለ በልቡ የደረሰ ሰማይ የወጣ ማለት ነው። ለየና ለላህ ሐለ ለሁሙሃ ወላ ዲማኡሃ ኢላ ለላህ Subhanahu Wa Ta'ala ወላሂ። የናሉ ተቋሚንኩም ይሄንን ይዛችሁ ኢንሻአላህ የውም አልዐረፋ በተቻለ መጠን በጊዜ ዝግጅት አድርጎ ሐሙስ ነው ቀኑም የሚሆነው ሐሙስ ነው። በጥሩ ዝግጅት ራስን አስተካክሎ ከድካም የሆነ ከተለያዩ አይነት ረባሽ ስሜቶች አርቀን ቀናችንን በአግባቡ እንድንጠቀመውና ዱዓ ሙስተጃብ የሚሆንበት ቀን ነው። የዛን ቀን ምርጥ የዱዓው ቀን የዛን ቀን ነው ብለዋል ረሱል። ያንን አደራ ለማለት እፈልጋለሁ። እዚህ ላይ ላቁምና ለወጣቶች ብዙ ጊዜ ሳነሳው ደስ የሚለኝ ቀኑ የኢብራሂም ላይ ልትተዋወሱበት ያሰባችሁት ቢሆንም እኔ ደግሞ ሙሳ ላውሳላችሁና ለወጣቶች መልእክቴን አስተላለፍ ልም መለሰ ወደ ቦታ ኢንሻአላህ። ሁላችሁም በምታውቁት ሱራ ላይ አላህ ስብሃነ ወተዓላ ሙሳን ምን ይላቸዋል? ወኢዝ ናዳ ሙሳ አኒእቲል ቀውመ ዛሊሚን። ሙሳን አላህ ጠራና ምን አላቸው? የቤት ስራ ሰጣቸው። ሂድ እነዚያ በደለኛ ህዝቦችን ተጋፈጥ አላቸው። ግፈኞቹን ሂድና ተው በላቸው አትል ም ሊሚን ቆመ ፍርዐውን አላ ያተቁም። እነዚህ ሰዎች አላህን አይፈሩም እንደ የፍርዐውን ህዝቦች ማለት ነው። እንደምታውቁት እስራኤሎችን ምን እንዳደረጓቸው ታውቃላችሁ። በጣም ምስተጣፍ አድርገው መከራ እያስቀመሱ ነው የሚያኖሯቸውና ሂድ ብሎ አላህ አሳይመንት ሰጠን። ምን አማራጭ አለ? መሄድ ምናሉ ሙሳ ወቁ ሰድሪ ወላይም ጠሊቁ ዲሳኒ አርሲል ላ ሃሩን። እኔ የፈራሉ ህዝቦች እንዳያስተባብሉኝ እን ልቤ ይጨናነቃ ልፍን ያረገኝ ነገር አለ። ሪላክስ አርጊ አሰራውም ስራ ኮንደንስ የለኝም። ላሴም እንደምታቀው በጣም ኦራተር አይደለሁም። ስለዚህ አርሲል ላ ሃሩን። ወለሁም አለየ ዘንቡን አፎቱ ሩትኮዙን ተመልከቱ፣ ለኮንፊደንሳቸው መጥፋት ማን ሆኖ ተገኘ? ወለሁም አለየ ዘንቡን አፋካፉ አን የቅቱሉን እኔ እነሱ ላይ ያው የቆጠሩብኝ የተያዘብኝ ወንጀል ስላለ እንዳይገሉኝ ይፈራለሁኝና እንደው ወንድሜን ሀሩንን ወደሱ ሪሳላህን ብትልቅ ይሻላል ብለው አላህ ዘንድ የተማጽኑ አቀረቡ። አሁን እኔ ማንሳት የፈለግኳት አንደኛ ንድችነተጀም በወጣትነት ዘመን የምትሰራ የሆነች ምንዳለት መንሸራተት ነገ የሆነ ቀን ለቁም ነገር ልትበቃ ስትነሳ ምን ትሆናለች ማለት ነው? የምትመዘዝ ካርድ ትሆንና ታሰቃያለች። ሰው ሳያነሳባቸውን ሙሳ ያነሱት ይህን ነገር ይህን ክስተት ከባለፈው ስንት አመት ሆኖታል? ሰውሊድ አስር አመት ሆኖታል አይደል? በሰበቱ ሪዋያዎች ማለት ነው ሁላችሁም እንደምታውቁት አስር አመት አልፎታል። ከዛ በኋላ አላኩል ያህል አላህ ስብሃነ ወተዓላ አንድ ቃሉ የተወሰነ ነውና ቃል ከላ ፈዝሀባ ኢና ማዕኩ ሙስሊሚን ፋእቲያ ፊርዐውን ፈኩላ ኢና ረሱ ረቢል ዓለሚን ይህንን በሉት አላቸው። መጡና፣ የአላህ ትዕዛዝ ነውና መተግበር ነበረበት። ምን አሉ? ከዛ ለሙሳ ለፊርዓውን መልእክታቸውን ነው። ፊርዓውን ልክ መልእክታቸውን እንደሰማ ምን ክሊክ አደረገ? ቀጥላችሁ ቅሩት ከኔ ጋር ያጀመ ነው እንዴ ያልከው እውነት ነው እንዴ በኒ እስራኤል ልቀቅልን ህዝቦቻችን፣ አትበድላቸው፣ አትጨኩናቸው ሲሉ ምናለ ፊርዐውን ለቀም ማደረጋት ካርዷል መዘዛት አለምኑ ኑ ረቢ ከፊና ወሊደን ወለቢት ተፊና ምን ዑሙር ከሲኒ እኛ አይደለ እኛ ተርቢያ ያደረግነው ያ ልጅ ነህ። እንደ አንተ ዐይነ አውጣ ማለት ነው። እኛ ተርቢያ ያደረግነው ነህ አንተ አትመስልም እንደዚያ ይላሉ። ኢብኑ ከሲር በነገራችን ላይ የነፍሴ ተፍሲር እንዳይመስላችሁ እሺ እንታ አትመስልም። እኛ እኮ ተርቢያ ያደረግንህ እንደዚህ የተንከባከብንህ ቤተ መንግስት ውስጥ አንደላቀን ያሳደግንህ ስንት ቁም ነገር ያስተማርንህ እንደዛ አይነት አንተ ነህ እንዴ አላቸው። ረቢ ከፊና ወዲድ ወለ ቢስተፊና ሚን ዑሙሪከ ሲኒ ሲኒ 30 አመት፣ ረጅም አመት ነው እኛ ጋር ኮይኑ ወርከው ከዛስ ወለ ቢስተፊና ዑሙሪከ ወፈአልተ ፈዕለተከ አለቲ ፈዐልት ወአንተ ሚን አልካፊሪን አላቸው። ነካርድ ከባድ ካርድ መዘዘባቸው የሰራኸውን ሰርተ አንተ ከሀዲ ሁለት ሀቢስ አላላቸውም። ምንድ ነው የሰራኸውን ሰርተ የተባሉት ነገር? አስታውሱና ምን ይባላል ሙሳ ሰርተው እንትና ፊርዓውን ያነወራቸው ነገር ምንድን ነው? ጀማ ፈወከዘሁ ሙሳ ፈከበ አለ ያለ በቦክስ መጡት ሞተ። ሰውዬው ጉልበታቸው አርባ ሰው ጉልበት ነው ይባላና፣ ወዲያው እኮ ደንግጠዋል እሳቸው አላሃ ሚን ዐመል ሸጣን ና ዱ ሊ ቢ ግፊር ብለው ግን ፍርዱን አስር ዓመት በኋላ ቆጥሮ አናውቅህም እንዳንተ ወንጀለኛ ነፍሰገዳይ ዛሬ የተበዳይ ህዝቦች ዋስጠበቃ ሆነህ መጣህ። እንደማይታወቅ ነገር የልብህን ሰርተህ ሰው ገለጠፍተህ ዝርዝር አላነሳሁም፣ ሰዎቹ ሁላ ስለሚያውቁት ታሪኩን ነው። ከዛ በኋላ ሙሳ አማራጭ የላቸውም ከኦፌንሲቭ ወደ ዲፌንሲቭ አቅጣጫ ተገረበት። ነቢያት የሚመጡት ፕሮአክቲቭ ሆኖ ሰዎችን ሊጠሩ ነው፣ ሊያሳምኑ ነው። ሰዎች ግፈኞች፣ በደለኞች፣ ሙሽሪኮች፣ ባለጌዎች የሆኑበትን ነገር እሱን ሊያገላግሏቸው፣ ሊያለቀቋቸው የመጡት እንጂ ስለ ራሳቸው ሊከራከሩ አይደለም የሚመጡት ነቢያት። ሙሳ ግን አማራጭ አልነበራቸውም። ያቺ ዲፌንሲቭ ሆኖ ምን ላድርግ፣ በቃ ያንን ጊዜ ተሳስቼ የሰራሁት ከዛ በኋላ ሸሽቻችሁ ሀገር ጥዬ ጠፋሁ። አላህ ግን ከዛ በኋላ መረጠኝና ይቅራለኝና በነብይነት አክብሮ አምጥቶ ሹሞኛል። ሽታማቤት ግን አሉ። እሳቸውም እንደምንም ተሟሙተው ወቴልከ ኒዕመቱን ተሙኑሀ አላየና አበተ በኒ እስራኤል፣ ይህንን ውለታ ትቆጥራለህ ሁሉ ህዝቦችን የበኒ እስራኤል ልጆችን ጠቅላላ በባርነት ቀንበር እኔ ቻ አንድ ወንጀል ትቆጥርብኛለ? ከዛ ሜዳውን ፊርአውን ቀማቸው። አሁን እንደገና አምጣ እስኪ ያዝከውን ነገር በማለት ማለት ነው ካለ፣ ወማ ረቡ ልዓለሚን፣ ፊርአውን ዘና ብሎ ወማ ረቡ ልዓለሚን ብሎ ለመጠየቅ ማን እድል ሰጠው? የሙሳ ታሪክ፣ የረሱል ስ ላ ለም ታሪክ እዚች ጋር ባመጣላችሁ ደስ ይለኛል። ሁላችሁም በምታውቁት የረሱል ስለ ላ ለም የልጅነት ታሪካቸው ሁለት ኢንሲደንቶችን ያነሳሉ። ከጓደኛ ጋር እረኝነት እየጠበቅን ሳለ አንድ ቀን የናይት ክለብ ሙዚቃው ሄዶ ማየት አማረኝ እና ጠብቅልኝ አልኩት እና ተነስቼ ሄድኩኝ ይላሉ። ሄጄ ልክ በረንዳ ጠጋቢ ቁጭ ስትል አላህ ስብሐነው ተዓላ በእንቅልፍ ዥ አደረጋቸው ጆሮዬን መታኝ ይላሉ። ከዛ በኋላ የጠዋቱ የበረሃውን ጠራራ ታቁታላቸው። እዛ ሄዳችሁ ወንድሞች እሱ እንጂ ቀሰቀሰኝ ሌላ አልነበረም ይላሉ። ሰዎቹ ሌሊቱን ሲጨፍሩ አድረው የሚጠጣው ምናምን ቤት ተዘግቶ እሳቸው ፀሐዩ ሶስት ሰዓት አካባቢ ሁለት ተኩል ሶስት በጣም ይበረታል፣ የበረሃው ፀሐይ መካ። እሱ ቀሰቀሰኝ ይላሉ። ከዛ ሌላ ቀንም ደገምኩኝ አሉ። ጠብቅልኝ፣ እስኪ ፍየሎችን ዛሬ፣ እነዛን ጨፋሪዎቹን አዳምጫቸው ልምጣ ብለው ሄዱ ሊያዳምጡ። ገና በራፍ ላይ ቁጭ እንዳልኩኝ እንቅልፉ ይዘው ይሄዱ። ለምንድን ነው ያጀማ? አላህ ሱብሐነሁ ወተዓላ እንዴት ፕሮቴክት እንዳደረጋቸው የሰው ልጅ አይረሳም፣ ይቅርታ አያደርግም አልኢንሳን ላ የግፊር ኢላ ለሁ ዶክተር መሐመድ ራቲብ አንነቢ ላ ቤት እንዳይባሉ። ከሰላሳ ዓመት በኋላ ዛሬ ኸምር ሐራም ነው፣ ሴት መነካከት ሐራም ነው ምናምን ብሎ ለማስተማር ረሱል ሞራል ኦቶሪቲ እንዲኖራቸው አላህ በልጅነታቸው ምን አደረገ? ፕሮቴክት አደረጋቸው። ታሪክ ወጣቶች ዛሬ ወጣት እንደሆናቸው አቀሩ ትልቅ ሰው ትሆናላችሁ። ማይቀር ነገር ነው፣ ናቹራል ነው። ዛሬ ሀያ ዓመት ወጣት፣ አስር ዓመት ስትጨምር በጣም ትልቁም ነገር የምትጣጭ የሰላሳ ዓመት ሰው ነህ። አስር ስትጨምርበት አርባ ዓመት የሞላ አገር መምራት የምትችልበት ትልቅ ፕሮፋይል ያለህ ሰው ነህ። በብዙ ነገር በቃ ተሟልተሃል። ነብይነትም አርባ ዓመት ላይ ነው የምንሞላው፣ አደለም ለመበለቀ አሹደሁ አርባ ዓመት ነው። አብዛኛውን ጊዜ አርባ ዓመት ነው። በዚህ አንዳንድ ጊዜ ወጣቶች አሁን ከአንድ ልም ጋር እያወራ ነበር። አንዳንድ የዋህ አባቶች ልጆቻቸውን በቃ አሁን ዘናፈታ ይበሉ ይቶብታሉ ይመለሳሉ፣ ልጅነታቸውን ወጣትነታቸውን ይጠቀሙበት ይላሉ። የእነሱ አይነት አባቶቻችሁን ለመምሰል አትልፉ። ከአባቶቻችሁ የተሻለ ሰው ለመሆን ነው የሚለፋው አይደል? እንደ ጅማ ከአባት የተሻለ ልጅም አባትም ልጆቹ ከአባቱ ከሱ የተሻሉ እንዲሆኑለት ነው መጣር ያለበት እንጂ ይዝናኑ ብሎ እያንዳንዱ ሰው እጅ ላይ ካሜራ ባለበት ዘመን ላይ ሁሉ ሰው ካሜራ አለው፣ ፋይልም ይደረጋል ታቃላት ደግሞ ሁሉም ሰው የሚዲያ ሰው ነው። በዚህ ዘመን አውጥቶ ፖስት ያደርግልሃል፣ ይለቅብሃል፣ አይደል እንደዛ ነ እንደምታውቀው ማለት ነው ሀያ የሌላቸው አደብ የሌላቸው ሰዎች የሰውን ግላዊ ፕሮፋይል በሆነ በጃሂሊያ ዘመን በለው በልጅነት መንፈስ የሆኑ ሰውነን እና ደግሞ እንሳሳታለን። ብድሜ ልካችን ስልሳ ዓመት ቢሞላን እንሳሳታለን። ማዕሱም ስማ ለነቢያት ብቻ ነው ለረሱልና ለመሰሎቻቸው ብቻ ነው ስማ ያለው እንጂ ከዛ ውጭ ሁሉ በእኛ ደ ጣ ሩ ጣ የሚተዋቡን ተውበት እንድናደርግ እንኳን እድል አይፈቅዱልንም። ሰማራይስ አደርግላቸው ጀማ ወጣቶች ስመጣ በጣም የሚያምር ነገር ነው ያየሁት። ወላ እንዴት ደስ እንዳለኝ አላህ ያቅብኛል። አላህ ይፎክርባቸዋል በእናንተ አይነት ወጣቶች። ምክንያቱም ብዙ አይነት ጎታች ስሜቶች፣ ጉልበት ያለው ስሜት ማለት ነው ባለበት የእናንተ አይነት ወጣቶች ብዙ ቦታ እንዳሉ እናንተም ታውቃላችሁ፣ እኔም አውቃለሁ። ያንን ሁሉ ነገር አሸንፋችሁ የአላህን ኪታብ አላህ ቤት ላይ ቁጭ ብላችሁ የምትዝናኑበት ነገር የአላህ ቤት መሆኑ ቦታው ቦታው ዘመኑ ራሱ የተከበረው፣ እንደምታውቁት ደግሞ ይሄ በጣም ምርጥ ቀናቶች ውስጥ ነው ያላችሁት። አላህ የማለባቸው ወልፈጅሪ ብሎ የምታውቁት ነው። በነዛ ቀናት ላይ እሱን ኪታብ እያነበባችሁ ከሰማይ ፐርፐንዲኩለር ትታያላችሁ። ከዋክብቱ፣ መላኢካው ሁሉም ያያቸዋል። አላህ ይፎክርባችኋል። እንሻላ እዚህ ይህንን ስሜት ሁልጊዜ አብሯቸው አቆዩ። ልትሳሳቱ ስትሉ ነው እኔ እኮ ነገ ትልቅ ቦታ ልደርስ የምችል ሰው ሊሆን ይችላሉ። እንደዚህ አይነት ነገሮች ጠልፈው ሊያስቀሩኝ አይገባም። እንቅ ሉጋም ይሆናቸዋል ንቅ የሚያደርጋቸው ድጋሚ ሆናል። እኔ የቁርአን ቤተሰብ ነኝ። እኔ የአላህ ቤተሰብ ነኝ። እኔ ሻቡ ነሽ ፊ ዕባደት ላሂ ነኝ የው መላዚል ላዚሉ ታቃላችሁ የአርሽ ጥላስር እጩዎች ናቸሁ። ሁላችሁ እዚህ ቤት ያላችሁ ወጣቶች በሙሉ እዛ የአርሽ ጥላስር አላህ ሊያኖራቸው ከታጩት ወጣቶች ናችሁ። ሻቡ ነሽ ፊ ዕባደት ላሂ ማለት በቃ ወአነፈተ ልቁርአን ወብን ልመስጅድ